ጊዜው የመገናኛ ብዙሃን በዓለም ማህበራዊና ኢኮኖሚያዊ እንቅስቃሴው ላይ አወንታዊና አሉታዊ ተጽዕኖን እየፈጠረ የሚገኝበት ነው። በተለይም የአርቲፊሻል ኢንቴሊጀንስን የመሳሰሉ መረጃዎችን በሚፈለገው አይነት አቀናጅቶ ለአድማጭ አንባቢው ማድረስ መቻሉ የዘርፉን ከፍተኛ ተጽዕኖ ፈጣሪነት ከፍ የሚያደርጉ አሰራሮች በቀላሉ የተበራከቱበት ወቅት ነው። ይህ ወቅት ለእውነት እጅጉንም የቀረቡ ሐሰተኛ መረጃዎች ጥልቀትና ስፋትን ያሳደገ ሲሆን ማህበረሰቡ ትክክለኛውን መረጃ ለማግኘት እንዲያስችለው በብልጽግና ፓርቲ የአዲስ አበባ ቅርንጫፍ የህዝብ ግንኙነትና ሚዲያ ዘርፍ አስተባባሪነት የድህረ እውነት ዘመንን በእውቀትና በእውነት በሚል በከተማዋ ለሚገኙ የአመራር አካላትና ለኮሚኒኬሽን ባለሙያዎች ስልጠና መሰጠት የተጀመረ ሲሆን ስልጠናው ጊዜውን ያማከለ መሆኑን ሰልጣኞች ተናግረዋል። ሁሉም እንግዲህ አሁን ነጻና ልቅ የሆነ ነው። ሚዲያዎችን እንደምታየው በፌስቡክም፣ በቲክቶክም በተለይ አሁን በኤአይ በአርቲፊሻል ኢንቴሊጀንስ የሚሰሩ ድምጾች፣ ጽሁፎች፣ መሀተሞች፣ ፊርማዎች ሁላ ተመሳስሎ የሚወጡበት ዘመን ነው እና ጤናው ጥሩ ነው። በቅንጅት የምንሰራበት ሁኔታዎች ይፈጠራሉ። የሚሰራጩ መልእክቶች፣ የፌክ ኒውሶች የመሳሰሉትን ለይቶ ከማቅረብና እውነታቸውን ፋክት ቼክ ከማድረግ ጀምሮ በተለያየ አማራጮች እነዛ ለይቶ ከመያዝና ለህዝቡ ተደራሽ ከማድረግ አንጻር አንደኛ አሁን ላይ የሚታዩትን ከሰላም እንዲሁም ደግሞ ከግጭት ጋር በተያያዘ የሚነሱ ነገሮችን ለማስቀረት ትልቅ ኃላፊነት አለባቸው የሚል እሳቢ ያለኝ ማለት ነው። በዋነኝነትም ምናልባት ከስልጠናዎች ጋር ራስን ከማብቃት ጋር ከመሳሰሉት ጋር በተያያዘም እነዚህ አይነት መድረኮች ኦፖርቹኒቲዎች እነዚህ አይነት አቅምን ከማጎልበት አኳያ ሰፊ ስራ ይኖራቸዋል ብዬ አስባለሁ። በፊት ማናውቃቸው ላይ ትልቅ ነገር እንጨምራለን ብዬ አስባለሁ። እያወቅናቸው ደግሞ ዝም ብለን እንደ ቀላል የተሆናቸው ነገሮችን በስልጠናው በደንብ አጠናክር እንቀጥላለን ብዬ አስባለሁ። ስልጠናው አዲስ አበባ ብቻ እንደማይቆም በአስራ አንዱም ክልሎች እንደሚደርስም ነግሮናል። ስለዚህ ይሄ ሁላ ሀይል ከዚህ እውነትና እውቀትን ይዞ ሲወጣ አሁን ያለውን ነገር እንገለብጣለን የሚል እምነት አለኝ። በጣም የተሻለ ስራ ይሰራል ብዬ አስባለሁ። የድህረ እውነት መረጃ የሚኖረውን ተጽዕኖ ለመመከትና ህብረተሰቡ ያልተዛቡ እውነተኛ መረጃ እንዲያገኝ ለማስቻል ጊዜና እውቀት የሚፈልግ ስራን መስራት ይጠይቃል። በተለይም የተጀመረውን የለውጥ ጉዞን ከግብ ለማድረስ በኢትዮጵያ እውነታ ላይ ተመስርቶም እየተተገበረ የሚገኘውን የመደመር እሳቤን በጠንካራ መሰረት ላይ ሊያቆም የሚያስችል እውነትና እውቀትን መታጠቅ ያስፈልጋል። ለእኛ እሳቤ ለኛ። አገር ፖለቲካ እኛን የሚመስል ችግራችንን የሚፈታ በሌሎች አገሮች ያሉ ልምዶች ካሉ ደግሞ ከእኛ ጋር አዋስተን አቀናጅተን መጠቀም እንችላለንና እና ለእኛ ሊሆን የሚችለው መልካም እሳቤ ሊሆን የሚችለው ደግሞ መደመር ላይ የተመሰረተው እሳቤያችን ነው። ይህ እሳቤ ደግሞ መሰረቱ እውነት ነው የሆነ አስተሳሰብን ኮፒ አድርገን አምጥተን እሱን ለመሆን የምንጥር ሳይሆን የእኛ ሀገር ሁኔታ የሚመስል ለዛ የምንለፋ የምንተጋ እውነትና ሀቅን ይዘን ይሄ እውነትና ሀቅ ደግሞ በእውቀት ተሟሽቶ ተገርቶ በየዕለቱ የሚያጋጥመንን የዓለም ዳይናሚዝም እየታሻገረ ሊሄድ የሚችል ስለሆነ እውነትም እውቀትም መላበስ ከኛ ይጠበቃል። በአንድ ሀገር ሁለንተናዊ እድገት ውስጥ አሉታዊ ተጽዕኖ የመፍጠር አቅም ያለው የሚዲያው ዘርፍ ተጠቃሚው ብዙ ነው። በዚህ ውስጥ ታዲያ ተወዳዳሪና ብቁ ሆኖ መገኘት እያስፈልጋል። በመሆኑም በአዲስ አበባ የተጀመረው ስልጠና ቀጣይነት እንደሚኖረው ተጠቁመዋል። ዘመኑ የድህረ እውነት ዘመን እንደመሆኑ ስሜታዊ መረጃዎች፣ የሐሰት መረጃዎች በፍጥነት የሚዛመቱበት የህዝብን መረጋጋት የሚረብሹበት የስሜትና የአስተኛ መረጃ ዘመን ስለሆነ ይህንን ዘመን የሚዋጅና ለዚህ ዘመን የሚመጥን የኮሚኒኬሽን ክህሎት እና ቁርጠኝነት መገንባት በማስፈለጉ ምክንያት የተዘጋጀ ስልጠና ነው። ይህ ስልጠና በዛሬው ዕለት በአዲስ አበባ ከተማ አስተዳደር በሚገኙ የኮሚኒኬሽን አመራሮች ተጀምሯል። በቀጣይም በሁሉም የክልሎችና ከተማ አስተዳደሮች የሚከናወን ይሆናል ማለት ነው። አላማውም እውቀትን መገንባት፣ ግንዛቤ ማስጨበጥ ክህሎትን በመገንባት የድህረ እውነት ዘመንን የሚዋጅና ያንን አሸንፎ የሚወጣ የኮሚኒኬሽን እና የሕዝብ ግንኙነት ለመስራት የሚያስችል አቅም ለመገንባት ነው ማለት ነው። የኮሚኒኬሽን እና የመገናኛ ብዙሃን ባለሙያዎች ተአማኒና ትክክለኛነታቸው የተረጋገጡ ጠቃሚ መረጃዎችን ለህብረተሰቡ የማድረስ ኃላፊነት እንደሚጠበቅባቸው ሁሉ ተአማኒና እውነተኛ መረጃዎችን ብቻ በጥልቀት የመለየት ኃላፊነቱም ማህበረሰቡ ላይ እንዳለ ተጠቅሟል። በዛሬው ዕለት በአዲስ አበባ የተጀመረው ስልጠና ለሚቀጥሉት ሶስት ቀናት ይካሄዳል።